ጤና ይስጥልን ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። የባለ ብዙ ተዋንያን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ የግሉ ዘርፍ ተዋናዮች፣ መንግስታዊ ያልሆኑ ድርጅቶችና የብረት ስራ ማህበራት እንዲሳተፉ እንደሚፈቅድ ተገለጸ። ተወካዮች ምክር ቤት በግብርና ጉዳይ ቋሚ ኮሚቴ የባለ ብዙ ተዋንያን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ ላይ የአስረጅ መድረክ አካሂዷል። በተለያየ ጊዜ የወጡ ቴክኖሎጂዎች፣ ሪኮመንድ የተደረጉ የምክረ ሀሳቦች በፓኬጅ ይጠናከራሉ ምሁራን ያዘጋጃሉ። በሀገር ደረጃ በክልልም ደረጃ የምንጠቀምበት የምንሰራው የኤክስቴንሽን ፓኬጅ ወይም ጥንቅር ይሄ ነው ብለን በጸደቀው መሰረት ማንኛውም አካል ሲሰማራ ይሄን ፓኬጅ መሰረት አድርጎ እንጂ እንዲሁ ዝርው በሆነ መልኩ ባፈተተው የኤክስቴንሽን አገልግሎት የማይሰጥበት ሁኔታ እንዳለና በቀጣይ ደግሞ አዲስ ቴክኖሎጂዎች የግሉ ሴክተርም ሊሆን ይችላል የመንግስት ሴክተርም አዲስ ቴክኖሎጂዎች እና ምክር ሀሳቦች ሲኖሩ ደግሞ በየአመቱ በዚህ ፓኬጅ ውስጥ ወይም በዚህ ጥንቅር ውስጥ እየተካተቱ አብዴት እየተደረገ የሚሰራበት ሁኔታ እንዳለ መውሰድ መቻል እንችላለን ብዬ አስባለሁ። ዜጎች ከተጠቀሙ፣ አርሶ አደሮች ከተጠቀሙ፣ ባለሀብቶች ከተጠቀሙ በአጠቃላይ የምግብ ዋስትና ማረጋገጥ የሚያስችል አዋጅ እስከሆነ ድረስ ሀገርን የሚጠቅም አዋጅ ነው ብለን ነው የምንወስደውና በጣም ጠቃሚ አዋጅ ነው። አገልግሎት ሰጪዎቹም ያው ሰፊ ሆነዋል። ፊት መንግስት ብቻ ነበረ። አሁን የግል ባለሀብቱም ሲቪክ ማህበራትም ማህበራትም ኢቭን የከፍተኛ ትምህርት ተቋማትም ይችላሉ፣ ምርምር ተቋማትም ይችላሉ እና ሰፊ ተደራሽ ለማድረግ በጣም ጠቃሚ አዋጅ ነው የሚለውን እኛም አይተናል። የኢትዮጵያ የካንሰር ሕክምና ተደራሽነት እያሰፋች ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ በዓለም አቀፉ የአቶሚክ ኃይል ኤጀንሲ በ2024 ተግባራዊ የተደረገው የካንሰር ሕክምና ማዕከል የማስፋፋት ጉዞ የሶስት ዓመት አፈጣጠም የግምገማ መድረክ አስጀምረዋል። ባለም አቀፉ የአቶሚክ ኃይል ኤጀንሲ ከሶስት ዓመት በፊት ተግባራዊ የተደረገው ሬይስ ኦፍ ሆፕ ወይም የተስፋ ጮራ የተሰኘው ፕሮጀክት የካንሰር ሕክምና አገልግሎትን ተደራሽ ለማድረግ ያለመ ነው። ፕሮጀክቱ ይፋ የተደረገባት ኢትዮጵያ የሶስት ዓመት ሂደቱን ግምገማ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት አስጀምራለች። ኢትዮጵያ ለጤናው ዘርፍ የሰጠችውን ትኩረት ያሳወቁት ምክትል ጠቅላይ ሚኒስትሩም በዚህም በርካታ ውጤቶች መገኘታቸውን ጠቁመዋል። ታላላቅ የፖሊሲ ውሳኔዎች ወደ ተጨባጭ ለውጥ ሲቀየሩ ተመልክተናል። በኢትዮጵያ የጤና ባለሙያዎቻችን በጣም ሩቅ በሆኑ አካባቢዎች በመድረስ በሙያቸው የጀግንነት ስራን ሲሰሩ ተመልክተናል። የህፃናትና የወላድ እናቶች ሞት ቁጥርም ሲቀንስ አስተውለናል። በአንድ ወቅት የህክምና እርዳታ እናገኝም በሚል ተስፋ ቆርጦ የነበሩ ቤተሰቦች የተስፋ ብራናቸው ሲበራ አይተናል። ባለፉት 30 ዓመታት በጤና ኤክስቴንሽን ፕሮግራም ኢትዮጵያ ታሪካዊ ስራን አከናውናለች። በ10 ሺዎች የሚቆጠሩ የማህበረሰብ ጤና ባለሙያዎችን አሰልጥነናል። የጤና አገልግሎት ተደራሽነትን ወደ ሁሉም የሀገራችን ማዕዘናት ማስፋፍተናል። በዚህም ጤናን የልዩ ጥቅም ጉዳይ ሳይሆን መብት አድርገናል። ኢትዮጵያ የካንሰር ህክምናን ተደራሽነት ለማስፋት ቁርጠኝነቷን ስለ ማሳየቷም ምክትል ጠቅላይ ሚኒስትሩ ጠቁሟል። ኢትዮጵያ ፈተናዎችን በመጋፈጥ ለውጥ እያመጣች ነው። የካንሰር ሕክምና ማዕከል ተደራሽነትን እያሰፋ ነው። የራዲዮ ቴራፒ አገልግሎት ተደራሽነትን በክልሎች ለማስፋት እየሰራን ነው። ህይወት አድን ቴክኖሎጂዎችን ወደ ማህበረሰቡ ይበልጥ እያቀረብን ነው። የጨረራ ሕክምና ስራ ይበልጥ በኃላፊነትና ደህንነቱ በተጠበቀ መልኩ እንዲሰራ የህግና የቁጥጥር ስራዎችን እያጠናከርን ነው። የኒውክሌር ሳይንስ ላይ እየሰራን ያለነው ለህክምና እንክብካቤ ብቻ ሳይሆን አስቀድሞ ለመቆጣጠርና ለመከላከልም ነው። ችግሩ የጋራ ርብርብን የሚጠይቅ በመሆኑ ትብብርን ማጠናከር እንደሚገባም አሳስበዋል። አዳዲስ ሐሳቦችን እናፍልቅ፣ ጥልቅ ትብብር የሚፈነጥቅበት እንዲሆን እናደርግ። ከሁሉም ፖሊሲዎች ጀርባ ሰው እንዳለ እናስብ። ከሁሉም ኢንቨስትመንቶች ጀርባ ሕይወት አለ። ከሁሉም መዘግየቶች የእናቶች ጥበቃ አለ። ሊታከም በሚችል ካንሰር የትኛውም ሕፃን ሕይወት ማለፍ የለበትም። የትኛውም በሽተኛ በአካባቢው ርቀት ወይንም በገንዘብ ችግር ከነህመሙ በቤቱ ቀርቶ መሰቃየት የለበትም። የትኛውም ሀገር ዜጋ ከፈጣን ሥራ ጉድለት ወደ ኋላ መቅረት የለበትም። ይህንን ተስፋን የያዝ ነው ኢትዮጵያ የጨረር ሕክምናን ተደራሽ በማድረግ ረገድ የፕሮጀክቱ ይፋ መሆኑን ተከትሎ ውጤታማ ሥራዎችን አከናውናለች ያሉት ደግሞ የጤና ሚኒስትሯ ዶክተር መቅደስ ዳባ ናቸው። ከ2022 አንስቶ በመዲናችን አዲስ አበባ ላይ ብቻ ይገኝ የነበረውን የጨረር ሕክምና ተደራሽነት ማስፋፋት ችለናል። በአምስት የክልል ማዕከላት ሕክምናውን ማስፋፋት የተቻለ ሲሆን፣ አራቱ ሙሉ በሙሉ በስራ ላይ ናቸው። አምስተኛው ደግሞ በቅርቡ ወደ ስራ ይገባል። የካንሰር ህክምና መሰረተ ልማትን ለማሟላትና በማዕከላቱ የህክምና አገልግሎቱን የሚያልቁ መሳሪያዎችን ለማስገባት ከ25 ሚሊዮን ዩሮ በላይ ወጪ አድርገናል። በአፍሪካ 7 በመቶ የሚሆነው ህዝብ የጨረራ ህክምና ለማግኘት እንደሚያዳግተው ጥናቶች የሚያሳዩ ሲሆን ለፕሮጀክቱ ተግባራዊነት ሀገራት ቁርጠኝነታቸውን ሊያጠናክሩ እንደሚገባ የዓለም አቀፉ የአቶሚክ ሃይል ኤጀንሲ ዋና ዳይሬክተር ማሪያኖ ግሮሲ ጥሪ አቅርበዋል። በፒያሳ በኮሪደር ልማት ፈርሶ በአዲስ መልክ የተገነባው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፈለገ መንጻ ተመረቀ። የአዲስ አበባ ከተማ አስተዳደር ሙሉ ወጪውን ሸፍኖ በመገንባት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስረክቧል። በፒያሳ የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ህንፃ በእርጅናና በኮሪደር ልማት መልሶ ግንባታ በአዲስ መልክ ተገንብቷል። ህንፃው ባለሰባት ወለልና የተሽከርካሪ ፓርኪንግን የያዘ ሁለገብ ህንፃ በመሆኑ ለቤተ ክርስቲያኗ የኢኮኖሚ ምንጭ የሚሆን ነው ተብሏል። የቤተ ክርስቲያኗን የቤተ ክህነት ዲዛይን አካቶ የታነጸው ይህ ሁለገብ ህንፃ በአዲስ አበባ ከተማ ከንቲባ አዳነች አበበ እና የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ ተመርቆ ርክክብ ተደርጓል። የህንፃው ግንባታ በአንድ አመት ጊዜ ውስጥ የተጠናቀቀና ሙሉ ወጪው በአዲስ አበባ ከተማ አስተዳደር ተሸፍኗል ተብሏል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የከተማ አስተዳደሩ ዘመናዊ ህንፃውን በራሱ ወጪ በማስገንባቱ አመስግነው የህንፃው ግንባታ ወቅቱን በዋጀ መልኩ ተገንብቷል ብለዋል። የቤተ ክርስቲያንን ድርሻ ለቤተ ክርስቲያን አሳምሮ መስጠት በጣም የሚያስደስት ነው ወይዘሮ ከክብርት ከንቲባ ወይዘሮ አዳነች አበቤ እናመሰግናለን። በተባለለት ጊዜ ታንጾ አልቆ አምሮ አጊጦ ይህን ህንፃ ለዛሬው ቀን እንዲመረቅ በመድረሱ እጅግ የሚያስደንቅ ነው። በቤተ ክርስቲያናችን ስም ምስጋናችንን እናቀርባለን። ሌሎችም ህንፃዎች የሚቀጥሉ አሉ። እነዚሁም ህንፃዎች በዚሁ ፍጥነት እንዲያልቁ እንዲፈጸሙ እርዳታችሁን እንጠይቃለን። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የተገነባው ህንፃ የመተማመን አብሮ የመስራትና የመተባበር ውጤት መሆኑን ተናግረዋል። ይሄ ህንፃ የትልቅ የመተማመን አብሮ የመስራት የመተባበር ውጤት ነው። እዚህ ስፍራ ላይ ለእግረኛም፣ ለሳይክልም፣ ለሰውም እንዲመች ይህም ፊት ለፊቱ ከቀድሞ ሰፋ ባለ ሁኔታ ተሰርቶ ደረጃውን የጠበቀ እንዲሆን ከሁሉ በላይ ደግሞ አካባቢው ታሪካዊ ከመሆኑ አንጻር የሁላችንንም ታሪክ የጋራ ኩራታችን የሆነውን በጥሩ ሁኔታ ማንጸባርቅ ይችል ዘንድ ብለን ባደረግነው ዲዛይን ቃላችንን ጠብቀን በታቀደው መሰረት በታቀደው ጊዜ ውስጥ ሰርተን ማቅረብ ችለናል። ከንቲባ አክለውም በከተማ በሚከናወኑ የኮሪደር ልማቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለምታደርገው ትብብርና አብሮነት አመስግነዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ይህንም በምንገነባበት ወቅት ዲዛይኑ በቤተክርስቲያኒቷ ዶክተሪንና ዲዛይኖች የተጣጣመ መሆን እንዲችል አስተያየት በመስጠት ቶሎ ውሳኔ በመወሰን ድጋፍ በማድረግ ህንፃውን በትብብር ነው የሰራ ነው። እዚህ ብቻ አይደለም። በርካታ ቤቶችን አስተና እንደምታውቁት፣ አራት ኪሎ አካባቢ ዘመኑን የዋጀ ለሚቀጥለውም ትውልድ የቤተ ክርስቲያኑቷንም ክብርና ሞገስ በሚመጥን ደረጃ መስራት ያስፈልጋል ስንል ከሁሉ በላይ ከተማችን ትልማ፣ እኛም ደግሞ እናለማለን የሚል ውሳኔን የተወሰነው ይሄ ለብዙዎች ምሳሌ ሆኖን የአቀርነው እቅድ እንዲሳካ ውጤታማ የሆነ ስራ እንድንሰራ ጥራት ያለው ስራ እንድንሰራ አግዞናል። እኛም እንደ ከተማው አስተዳደር ከልብ እናመሰግናለን። በሁለገብ የህንፃው ግንባታ ጉል ድጋፍ ላደረጉ ድርጅቶችና ግለሰቦች የአዲስ አበባ ከተማ አስተዳደር እውቅና ሰጥቷል። አረንጓዴ አሻራ መራ ገብር ኢኮኖሚ እንዳያሰራራ ጉል አስተዋጽኦ እያበረከተ መሆኑን በአረንጓዴ አሻራ መራ ገብር ላይ የተሳተፈ ሚኒስትሮች ገለጹ። በአዲስ አበባ በወንዝ ዳርቻ ልማት የችግኝ ተከላ መርሃ ግብር ላይ ጠቅላይ ሚኒስትር አብይ አህመድን ጨምሮ የፌዴራል እና የክልል አመራሮች በተገኙበት መታወቁ መካሄዱ ይታወቃል። በዚህ ወቅት የተገኙ ሚኒስትሮች አረንጓዴ አሻራ መርሃ ግብር ለቀጣይ ትውልድ የተበረከተ ስጦታ መሆኑን ጠቆሙ። መርሃ ግብሩ ተጨባጭ ውጤት እየተገኙበት መሆኑን ለኢትዮጵያ ዜና አገልግሎት ገልጸዋል። የዘንድሮው የአረንጓዴ አሻራ ማስጀመሪያ መርሃ ግብር ጠቅላይ ሚኒስትር አብይ አህመድና የናይጄሪያ ምክትል ፕሬዝዳንት ካሺም ሼቲማ በተገኙበት መካሄዱ ይታወሳል። በመርሃ ግብሩ ላይ የተሳተፉ ሚኒስትሮች እንደገለጹት አረንጓዴ አሻራ መርሃ ግብር ኢኮኖሚው እንዲያንሰራራ የተያዙ ግቦችን ለማሳካት ጉልህ አስተዋጽኦ እያበረከተ እንደሚገኝ ነው። የፕላንና ልማት ሚኒስትር ፍጹም አሰፋ እንዳሉት ባለፉት ስድስት ዓመታት በአረንጓዴ አሻራ መርሃ ግብር ከ40 ቢሊዮን በላይ ችግኞች መተከላቸውን ነው። ኢኮኖሚው ፈጣንና ተከታታይ እድገት እያስመዘገበ መሆኑን የገለጹት ሚኒስትሯ የአረንጓዴ አሻራ መርሃ ግብር ጉልህ አስተዋጽኦ እያበረከተ መሆኑን ላብነት ጠቅሰዋል። በርካታ ቢሊዮን የቡና ዛፎች በመትከላችን ምክንያት የቡና ኤክስፖርታችን ዘንድሮ ሁለት ነጥብ አምስት ቢሊዮን ደርሷል። ይሄ የማይታሰብ ነው። ከዚህ ቀደም ወደ ኋላ መለስ ብለን ብናይ በቡና ከአንድ ቢሊዮን መዝለል በጣም የማይታሰብ ነው፣ እንደዛ ደርሰናል። እንደዚሁ የፍራፍሬ ዛፎችን በመትከላችን ምክንያት አሁን ኢትዮጵያ አቮካዶ ኤክስፖርት እያደረገች ነው። በአጠቃላይ በኢኮኖሚያችን ውስጥ ያሰብነውን ለማሳካት የአረንጓዴ አሻራ በጣም ዘርፈ ብዙ ጠቀሜታ ያለው ነው ማለት ነው። የሰላም ሚኒስትር መሐመድ እንድሪስ በበኩላቸው አረንጓዴ አሻራ ለትውልድ የሚበረከት ስለመሆኑ አንስተዋል። የአረንጓዴ አሻራ ትሩፋቱ እየታየ መሆኑን ጠቅሰው ኢኮኖሚው እንዲሳለት ከማገዝ ባለፈ ለኑሮ ምቹ ከባቢን እየፈጠረ እንደሚገኝም ነው የገለጹት። ግሪን ለጋሲ ለትውልድ የሚበረከት ስጦታ ቢሆንም በሀገራችን ውስጥ መልሶ ለኛ እየከፈለን እንደሆነ በተግባር አይተናል። ይህን ማሳካት ሁለንተናዊ እድገትን ለማምጣት ለኑሮ ምቹ የሆነ ሀገርን ከመፍጠር አንጻር ከፍተኛ አስተዋጽኦ አለው። በዚህ ሂደት ውስጥ እንደ ዜጋ ተሳታፊ በመሆኑ በጣም ደስተኛ ነኝ። አረንጓዴ አሻራ የከርሰ ምድርና ገጸ ምድር ውሃ እንዲጨምር እያደረገ መሆኑን ደግሞ የገለጹት የውሃና ኢነርጂ ሚኒስትር ኢንጂነር ሀብታሙ ይተፋ መርሃ ግብሩ ምንጮች እንዲጎለብቱ እያደረገ መሆኑን ጠቅሰው ደርቆ የነበረው የሀረማያ ሐይቅ ማገገምና ማንሰራራት የአረንጓዴ አሻራ ውጤት መሆኑን አስረድተዋል። በጋ ላይ ያልነበሩባቸው ቦታዎች ላይ ዛሬ ምንጮች እያገኘ እንገኛለን። ምንጮች በጣም እየበዙ ያሉት ሁለተኛው ክረምት ላይ መጣ የነበረው ጎርፍ ይቀንስና ወደ ከርሰ ምድር እየገባ በጋ ላይ እየወጣ ይገኛል ማለት ነው። ስለዚህ ያለን ውሃ ሀብቶቻችን መጠኑም ይጨምራል። በውሃ ውስጥ የነበረው የደለል መጠንም ይቀንሳል። የውሃ ደለል መጠን መቀነስ ማለት ደግሞ የግድቦቻችን ዕድሜ ማራዘም ማለት ነው። የከርሰ ምድር ውሃችን በጣም በጎለበት የልግ ሰዎች በሁሉም አካባቢ ውሃ ቆፍሮ ማግኘት ይችላሉ። ያልነበሩ ሀይቆችም ተመልሶ መጋገም ችለዋል። ስለዚህ ማሳያ አለማያ ሀይቅ ነው። አለማያ ሀይቅ ላይ ከግሪን ሌጋሲ በፊት አልነበረም። ከዛ በኋላ በተሰሩ ስራዎች በአቅራቢያው በሚሰሩ መሆን የማይገባቸው ውሃ ወጣት ዘሬዎች ሲቆሙ ሀይቁን ዛሬ አለ ማለት ነው። በዘንድሮው የአረንጓዴ አሻራ መርሃ ግብር ሰባት ነጥብ አምስት ቢሊዮን ችግኞች ይተከላሉ ተብሎ ይጠበቃል። በመጨረሻም አረንጓዴ አሻራ የግብርና ምርታማነት ከማሳደግ ባሻገር በሁሉም የልማት መስኮት ተጨባጭ ውጤት እንዲመዘገብ ማስቻሉን ሚኒስትሮች ገለጹ። ኢትዮጵያን አረንጓዴ በማልበት ለመጪው ትውልድ የተሻለች ሀገር ለማስርከብ ሁሉም የበኩልን ጥረት ማድረግ እንዳለበት ጥሪ አቅርበዋል። ጠቅላይ ሚኒስትር አብይ አህመድ የናይጄሪያ ምክትል ፕሬዚዳንት ካሽሚር ሼቲማ የፌዴራልና የክልል መንግስታት ከፍተኛ አመራሮች በተገኙበት በአዲስ አበባ የወንዝ ዳርቻ ልማት የችግኝ ተከላ መራ ግብር መካሄዱ ይታወቃል። በመራግብሩ ላይ ከተሳተፉ ሚኒስትሮች መካከል አስተያየታቸውን የሰጡን የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ባለፉት ዓመታት የአረንጓዴ አሻራ መርሃ ግብር ለኢትዮጵያ ኢኮኖሚ በሁሉም መስክ መሰረት መጣሉን ተናግረዋል። በዘንድሮ የችግኝ ተከላ መርሃ ግብር ላይም ሁሉም ኢትዮጵያዊ በመሳተፍ የበኩሉን አሻራ እንዲያሳረፍ ጥሪ አቅርበዋል። አረንጓዴ አሻራ ባለፉት ዓመታት ለኢትዮጵያ ኢኮኖሚ መሰረት የጣለ ነው። በሁሉም መስክ ግብርናው ምርታማነቱን እንዲያሳድግ፣ አፈር እንዲጠበቅ በአጠቃላይም ደግሞ የግብርና ምርት በከፍተኛ ደረጃ እንዲያድግ እንደዚሁም ደግሞ የኢትዮጵያ ኤክስፖርት ከፍተኛ አቅም እንዲፈጥር ያስቻለ ነው። የአካባቢያችንም በሀገሪቱም አፎሬስቴሽኑን በከፍተኛ ደረጃ እየጨመረ የመጣ ነው። ስለዚህ ለኢኮኖሚያችን መሰረት በመጣል ኢትዮጵያ እንድታንሰራራ እያደረገ ነው። መላይ ሀገራችን ሕዝቦች እንደተለመደው ሁሉም በየሰፈሩ በየአካባቢ በተራቆጡ ቦታዎች በወንዞች ዳርቻ እንዲተክል በዚህ አጋጣሚ ጥሪ ማስተላለፍ እፈልጋለሁ። የጤና ሚኒስትር ዶክተር መቅደስ ዳባ በበኩላቸውም አረንጓዴ አሻራ ጤናችን፣ ምግባችንና ሁሉ ነገራችን ነው ብለዋል። በአረንጓዴ አሻራ ለባህላዊና ዘመናዊ መድኃኒት የሚያገለግሉ እጽዋቶች እየተተከሉ መሆኑን ጠቅሰው ሁሉም ህብረተሰብ በችግኝ ተከላ የነቃ ተሳትፎ ማድረግ እንዳለበትም ገልጸዋል። አረንጓዴ አሻራ አየራችን ነው። አረንጓዴ አሻራ ተስፋችን ነው። እንደኛ ደግሞ በጤናው አቅጣጫ ደግሞ ስንመለከተው መድኃኒታችን ነው። መድኃኒቶች የሚመረቱት ለመድኃኒትነት ከሚውሉ ዛፎች ውስጥ ነው። ተስፋ ነው፣ ትውልድ ነው። ለዚህ ደግሞ አሻራ መጣል ትልቅ እድል ስለሆነ በጣም ደስተኛ ነኝ። የፍትህ ሚኒስትር ሀና አሪያ ስላሴ ኢትዮጵያውያን በአረንጓዴ ልማት አኩሪ የሆነ ባህል አለም ብለዋል። ይህን መልካም ባህል ማስቀጠል እንደሚገባ በመግለጽ ኢትዮጵያን አረንጓዴ በማልበስ ለመጪው ትውልድ የተሻለች ሀገር ለማስረከብ ሁሉም የበኩሉን ጥረት ማጠናከር እንዳለበትም አስገንዝበዋል። ኢትዮጵያ እንደሚታወቀው በአረንጓዴ ልማት ላይ በጣም ከፍተኛ አስተዋጽኦ ከሚያደርጉ ሀገሮች መካከል ነች። በጣም ለብዙ አመት የቆየ በጣም አኩሪ የሆነ ባህል አለን። ይህን በማስቀጠል ደግሞ በሁሉም ደረጃ ያለን ሰዎች ተሳትፈን ኢትዮጵያን አረንጓዴ በማልበስ ለልጆቻችን ለልጅ ልጆቻችን የተሻለች ሀገር ለማስረከብ ሁላችንም በየበኩላችን ጥረታችንን ማጠናከር አለብን እላለሁ። በዘንድሮ የአረንጓዴ አሻራ መርሃግብር 7.5 ቢሊዮን ችግኞችን ለመትከል ግብ ተይዟል። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።